በቃ ሁላችሁም በጣም ይጠይቃችሁ ነበር። ከዚህ በላይ ለእናንተ ተደብቆ መቀመጥ የለበትም። ሁላችንም ማወቅ አለብን እውነቱን። ሁላችንም ወንድማችን፣ ጓደኛችን ያለበትን ችግር ያለበትን ሁኔታ ማወቅ መረዳት አለብን። ቢያንስ በጸሎታችን ከጠገቡ መሆን አለብን። ቶፊቅ በጣም ትልቅ ችግር ውስጥ ነው። በጣም ትልቅ ሀዘን ውስጥ ነው። በጣም ትልቅ ከባድ ሁኔታ ውስጥ ነው። ታስሯል። በሽፍታዎች ታግቷል። አላቅም

ሰላም ሰላም ሰላም ሰላም፣ እንዴናችሁ ውድ የማሪና አትጠገቢ ቻናል ቤተሰቦች፣ አትጠገቢ ነኝ። ዛሬም እንደተለመደው በአንድ ሁላችንም ስንጠብቀው ስንጓጓለት ውስጣችን ላይ ጥያቄ ፈጥሮልን በነበረው ነገር ቪዲዮ ይዤላችሁ መጥቻለሁኝ ማለት ነው። በቅድሚያ ግን ቪዲዮን ከመጀመሪያ በፊት ጋይስ፣ ቤተሰብ፣ ለምድሮ ሰብስክራይብ እያዳረጋችሁ እያረጋችሁ ያልሆነው ሰብስክራይብ አድርጉ። ቤተሰብ ሰብስክራይብ እናድርግ። ሰብስክራይብ እያደረግን እንጀምሩ፣ ሁላችንም ና ዛሬ ያመጣሁላችሁ ቪዲዮ ምንድን ነው? ብዙ ቪዲዮ ስሰራ እየጠየቃችሁ የነበረ ኮሜንት እያደረጋችሁ ነበር። ብዙዎቻችሁ ሰዎችም እየደወላችሁልኝ፣ ቲክታክ ላይም ኢንቦክስ እያደረጋችሁልኝ፣ ኢንስታግራም ላይም ሚሴንጀር ላይም በጣም ብዙ ሰዎች እየጠየቃችሁ የነበረና ይሄ ነገር ሁላችንም ላይ ጥያቄ እየፈጠረ የነበረው ነገር ነው። እሱም ቶፊቅ ነው። ቶፊቅ የጠፋ ቶፊቄ ናፍቆና ላይ መጣም ሞይ ሁላችንም ናፍቆናል ቶፊቃው እናንተም ብቻ አይደለም፣ እኔንም፣ ሁላችንም ቶፊቅ ናፍቆናል። ምንድን ነው ያው ሁላችንም እንደምናውቀው እኔም ሊሄድ ነበር ወደ ወሎ። እንደ አጋጣሚ አንድ ያልታሰበ ችግር አጋጠመኝና ትኬቱ ተቆርጦ ምናምን ሁሉ ነገር አልቆ ነገ ልንሄድ እንደ ዛሬ ቀረሁኝ እኔ ማለት ነው። እና ከዛ ምንም ማድረግ ስለማንችል የቶፊቅና የዳኒም ትኬት ተቆርጦ ስለነበረ ሄዱ እነሱ ማለት ነው። እኔም ሄድ አልቻልኩም ነበረ ከዛ ምናምራ ነበረ በስልክ ደውልኝ ነበረ፣ ምናምን ምናምን። በዚሁ አጋጣሚ ግን አንድ የገባኝን ነገር ልንገራችሁ፣ የተማርኩትን ነገር። ሰው ካጠገባችሁ ማለት ብዙ ጊዜ ስታዩት፣ ስታገኙት፣ በፈለጋችሁት ጊዜ ስታገኙት፣ የደወላችሁ በየቀኑ ስትገናኙ፣ የዛ ሰው ቦታ የዛ ሰው ዋጋ አይገባችሁም። አንድ ያወቅኩት የተረዳሁት ነገር ቢኖር ያ ነው። የዛን ሰው ዋጋ የምታውቁት መቼ ነው? ያ ሰው ካጠገባችሁ ሲሄድ ሰው ሳይኖራችሁ ሲቀር ብቻችሁን ስትሆኑ ማንጋ ወጥቼ እንኳን ቡና ልጠጣ ማንጋ እንኳን ልውጣ ማንጋ እንደዚህ ላድርግ እንደዚህ ላድርግ ስትሉ ያኔ ነው የሰው ቦታው ማለት ዋጋው የሚገባችሁ ማለት ነው እኔ ቶፊቅ ማለት በፈለግኩት ሰዓት አንድ አንድ ስልክ አንድ ስልክ ብቻ ነበር የሚጠበቅብኝ የት ነህ ማለት ነው ከዛ ና ወይ ነይ ነው በቃ የትም ቦታ ሄድን አብረን ተያይዘን ነው የምንዞር። የትም ሄድን ከሳምንት በቃ ማለት ሳምንት ሙሉ ካልተገናኘን ቢያንስ ከሳምንት አምስት ቀን እንገናኛለን። ሁለት ቀን ብናርፍ ነው። እና አሁን ላይ የለም ቶፊቅ፣ ሁለት ወር አልፎታል ከሄደ ምናምን እና የሆነ ናፈቀኝ አይደለም፣ ናፍቆኛል ግን ከናፍቆቱ በላይ ደግሞ በቃ ማለት ይህን ቪዲዮን ካየኸው እንደዚህ ስስቅ እንደዚህ ስጫወት ከመጀመሪያው እንደዚህ ደስተኛ ሲሆንላችሁ ማለት እንደዚህ እንትን አሪፍ ቪዲዮ አይደለም ማለት ምን ልበላችሁ? ቃል አጣሁኝ። እየሳኩኝ ስጀምርላችሁ ቪዲዮን ጥሩ ነገር ላይ ነው ቶፊቅ አይደለም። ቶፊቅ ምንም ጥሩ ነገር ላይ አይደለም። ችግር ውስጥ ነው ምናምን በዛ ምክንያት ነው የጠፋው። ግን ያንን ከመንገሬ በፊት ምናልባት ምናልባት አታየውም፣ ግን ይህን ቪዲዮ ካየኸው ቶፊቅ በቃ ማለት ወንድሜ የኔ ወንድሜ እኔ ውድ ናፍቀኛል። በጣም በጣም እኔ ናፈከኝ። ማለት አንተ አንተ ብቻ ነበርክ ጓደኛዬ፣ አንተ ብቻ ነበርክ። የኔ ሰው አንተ ብቻ ነበርክ። በፈለኩ ሰዓት ማገኘ በፈለኩ ሰዓት እንደፈለኩ የትም ቦታ ይዤክ ምዞረው አንተ ብቻ ነበርክ። በቃ የኔ ሰው እንደ ወንድምም እንደ ጓደኛም ሲደብረኝ አዝናንተኸኝ እንደ ትልቁ ወንድምም መክረኸኝ ተሰዳድበንም ተጣልተንም እንኳን ማትጨክረው ነገር መልሰ የምደውለው ነገር ምናምን ና ብቻ ናፍቆኛል በጣም ቶፊቅ ና እንት ስላልኩ ነው ስላልቻልኩ ነው እንደዚህ የሆንኩ ያለሁት። ማለት በቃ በጣም ጥሩ ወንድም የነበረ ቶፊቅ ጥሩ ጓደኛ የነበረ

ሳቅ ጨዋታህ ለምጄ ይናፍቀኛል! ያንተን ባላቅም ለኔ ሳንተን ያሰኘኛል። ሰው ናፍቄ ችዬ እንዴ ዝምላለው። ሰበብ ፈጥሬ በምክንያት አይሃለው። ሳላይ አሉል ሰርታ ቤተሰብ እናንተንም ትውስታ ውስጥ ከተትኳችሁ በጣም ስሜታዊ ስለሆንኩኝ ነው። ምንም ማድረግ አልቻልኩኝም። ይቅርታ አድርጉልኝ እና በቃ አሁን ላይ ያለው ነገር ምን ተብሎ ምን ብዬ እንደማስረዳችሁም ምን ብዬ እንደምጀምርላችሁም እንዴት ብዬ እንደምነግራችሁም አላቅም፣ ግን ቶፊቅ በጣም ትልቅ ችግር ውስጥ ነው። በጣም ትልቅ ሐዘን ውስጥ ነው። በጣም ትልቅ ከባድ ሁኔታ ውስጥ ነው። ማለት እሱ ከሚቋቋመው በላይ የሆነ ችግር ውስጥ ነው ቶፊቅ ሀዘኑ ከዛ ችግሩ በስመአብ በጣም ከባድ ነው ለሱ እና ብዙ ችግር የሚችል ልጅ አይደለም ቶፊቅ ማለት ያው በችግር ተፈትኖ አልፏል የሆነ ጊዜ ግን ትንሽ ነገር ስታስጨንቀው እንኳን ማይችል ሰው ነው ምን ላድርግ ምን ላድርግ አማክሩኝ አማክሩኝ ምናምን የሚል አይነት ሰው ነው እና አሁን ላይ ደግሞ እንደዚህ ብዙ ችግሮች ሲደራረቡበት ይከብደዋል በጣም እና ይኔ ውድ ወንድም ካየኸው ይህን ቪዲዮ በርታ በል ጠንከር በል ሁሉም ያልፋል። አልፎም ሊሆን ይችላል ይህን ቪዲዮ የምታየው ግን ጠንከር በል ሁሉም ያልፋል። ነገ ይህ ሁሉ ነገር አልፎ ስቀን የምናወራበት ነገር ሊሆን ይችላል ነገ። እንጃ አላቅም ማለት በሰው እንትን ላይ መፍረድ አልችልም። ግን ምን ብዬ ልጀምርላችሁ? ምን ብዬ ላስረዳችሁ? ከባድ ነው። ለእናንተም ዛሬ ማለት እዚህ በረምዳን ወቅት በጾም ወቅት እናንተ ደስ በሚል ቪዲዮ ይዤ መጥቼ ማዝናናት ሲጠበቅብኝ እንደዚህ መርዶ ይዤ ባችሁ ስለመጣው በጣም ይቅርታ አድርጉልኝ። ግን በቃ ሁላችሁም በጣም ይጠይቃችሁኝ ነበር። ከዚህ በላይ ለእናንተ ተደብቆ መቀመጥ የለበትም። ሁላችንም ማወቅ አለብን እውነቱን። ሁላችንም ወንድማችን፣ ጓደኛችን ያለበትን ችግር ያለበትን ሁኔታ ማወቅ መረዳት አለብን ቢያንስ በጸሎታችን ካጠገቡ መሆን አለብን ብዬ ነው እና ምንድን ነው ቶፊቅ እንደነገርኳችሁ መጀመሪያ ላይ አብረን ነበር ልንሄድ ነበር። እኔ ያልቻልኩም እና ቀረሁኝ። ከዛ ሄዱ፣ እሱና ዳኒ ሄዱ ወደ ወልዲያ። ከዚህ ቀጥታ ወደ ወልዲያ ነበር ሄዱት። ከዛ ወልዲያ ያሉ አንድ ሳምንት ምናምን፣ ወልዲያ ነበሩ። በስልክ ሲደውልልኝ ሲያወራኝ ነበረ፣ ሁሌ እንደምናወራው ኢንስታግራም ላይ በየቀኑ ሲደውልልኝ ስናወራ ምናምን ነበረ እንዴት ነሽ? እኔም አዲስ ቤት እየቀየርኩ ነበረ። ካያችሁ ቶፊቅ እንደሄደ ነው ነ አዲሱ ቤት ውስጥ የገባውና ቤቱ እንዴት ሆነልሽ ተስተካከለልሽ ወይ ምናምን እያለ እየደወለ በጣም ሲያማክረኝ ነበረ። ከዛ ወደ መርሳ ሊሄድ ነው አለኝ ወደ መርሳ ሊሄድ ነው ካለኝ በኋላ እሺ ምናምናም ብየው መቼ ነው የምትሄድ? ብየው ነገ ነው ሄድ ብሎኝ፣ ከዛ ወደ መርሳ ሊሄድ ነው ካለኝ በኋላ ኦንላይን ላይም የለም፣ ኢንስታግራም ላይም ፌስቡክ ላይም የለም፣ ፖስትም እያደረገ አይደለም፣ ዩትዩብም ምናምን እና ጨነቀኝ ለማልደውል። ዳኒም እንዳጋጣሚ ስራ ስለነበረበት ወደዚህ ወደ አዲስ አበባ ተመልሶ መጧል። ቶፊቅ ወደ መርሳ ሲሄድ ዳኒ ወደ አዲስ አባ ነው የተመለሰውና። ዳኒን ማለት እንትን አልኩት። በቃ እሺ በማን ነው ማገኘው? የወንድሙ ወንድሙ አኗር ጋር እንድዋወላል እንተዋወቃለ የምታውቁ ከሆነና ለወንድሙ ለአኗር ስደውል ስልኩ አይሰራ። ምንድን ነው ስልካቸውም አይሰራ፣ የሙሉ ፋሚሊ ስልክ እኮ አይሰራ። ምንድን ነው ብዬ ስጠይቅ ያሉበት ሀገር ኔትወርክ የለውም ምናምን፣ ወጣ ሲሉ ይደውሉልሻል አሉኝ። እና ከዛ እሺ በማን ነው ማገኘው? የቅርብ ሰው እዛ ያለ ከቶፊክ ጋር አብሮ የሚሆን የቅርብ ሰው ማን ነው ብዬ ስጠይቅ አህሙ አሉኝ። አህመድ አህመድ ሲሉኝ ከዛ የእሱን ስልክ እንደምንም ብዬ ተቀብዬ ደውዬ ስጠይቀው መጀመሪያ መንገር አልፈለገም፣ ዘጋቢኝ ጆሮዬ ላይ ምናምን እንዴት ብዬ እንደምነግርሽ አላውቅም፣ አሁን ምንም ነገር ማለት አልችልም፣ አሁን ምንም ነገር መናገር አልችልም ምናምን ነገር አለኝ። ከዛ በቀን አስሬ ማለት ይቻላል፣ በቀን አስሬ እየደወልኩኝ ነው የለመንኩት፣ የጎተጎትኩት ማለት ነው። እየደወልኩኝ ለምኜ ለምኜ ጠይቄ ጠይቄ ከዛ ነገረኝ፣ ቶፊቅ ላይ ስለተፈጠረው ነገር ማለት ነው። ሰርግ ነበረበት የፋሚሊ ሰርግ ነበረበት፣ እና ሙሉን ይህን ታሪክ አላቅምን ያህል ምር ነው የነገረኝ። ጠፍቷል፣ ልጁ እንዳልኳችሁ ከሶሻል ሚዲያም ከምንም ጠፍቷል፣ ስልኩንም አጥፍቷል። ግን ማለት ይህን ነገር የተፈጠረበት ነገር ከመናገሬ በፊት እኔ ምንም ቢሆን እህቱ ነኝ የቶፊቅ እህቱ ነኝ ጓደኛው ነኝ ማለት ብዙ ሚስጥሮች የምንነጋገር አይነት ሰዎች ነ እና እንደዚህ አይነት ውሳኔ ከመወሰኑ በፊት እንደዚህ አይነት ውሳኔ ላይ ከመድረሱ በፊት አንድ ስልክ ማለት የእሱ ኔትወርክ በኖሮ አንዴ ወጦ ወጣ ብሎ ደውሎ መንገር ይችል ነበረ። እንጃ ኔትወርክ ያለበት ቦታ እኮ ይኖራል። ሁሉ ሰው መቼም ያለ ኔትወርክ አይደለም እየኖረ ያለው። አንዴ በመኪና ውጥት ብሎ አንዴ ደውሎ መመለስ አይከብደውም ነበር፣ ቢፈልግ። ግን ብቻውን የወሰነው ውሳኔ ነው፣ ብቻውን ያደረገው ነገር ነው። እና አሁን ያው እንደዚህ ሆነበት፣ ተጎዳበት፣ በጣም ትልቅ ችግር ውስጥ ገባበት፣ በእንደዚህ ዓይነት ውሳኔ፣ እንደዚህ ዓይነት ነገር በማድረጉና አንዳንዴ በዚሁ አጋጣሚ ለሁላችንም ይሄ ትምህርት ነው የሚሆነን። የቶፊቅ ነገር ሁላችንም ያስተምረናል። በዚሁ አጋጣሚ የሆነ ነገር ለማድረግ ስንወስን፣ ስንመክር፣ ስናስብ ቢያንስ አንድ ሰው ማማከር አይጎዳንም፣ ይጠቅመናል እንጂ ከአንድ ሰው ከአንዱ አንዱ አይደለም የሚባለው። ቢያንስ አንድ ሰው ብናማክር ይጠቅመናል። ና ይቅርታ አድርጉ ሊወጣ እኔ አዝኜ እናልቅሽ እናንተ ማስለቀስ እኔ አዝኜ እናንተ ማሳዘን አልፈልግም፣ ግን ልጁ ያለበት ሁኔታ በጣም ነው የሚያሳዝኑት። ቶፊቃውን አላዝንም። በአል አደለ? አሁን የሁላችንም ጾም አደለ? እንጸልይለታለን። በቻል ነው ጸልይለታለን። ምንችለውን ሁሉ እናደርግለታለን ካለበት ችግር እንዲወጣ። የእኛ አገዛ በጸሎት ብቻ ነው የሚያስፈልገው ልጁን። ስለዚህ በቻል ነው ጸልየን እናግዘዋለን ማለት ነው እና ብቻ ብዙ እንትና ልበልባችሁ በጣም ስሜታዊ ሆኜ ነው እንቅርት አድርጉልኝ ከዛ አህመድንም ባክ ሂደ ለአንድና ለመጨረሻ ጊዜ አገናኘኝ ቢያንስ ድምፁን ልስማው ስለው ያለበት ማለት አሁን አደለም ይሄ ሁሉ ነገር ችግሩ ከመባባሱ በፊት የተፈጠረ ነገር ነው የደረሰበት ችግር ከመባባሱ በፊት የተፈጠረ ነገር ነው ባክ አንድ ያገናኘኝ ባክ የት ሚሆን ምንም ቦታ ውስጥ ሚሆን አንድ ያገናኘኝ ስለው ያለበት ነገር ኔትወርክም ብዙም የለም ሀገሩ ሀገሩ እኮ ጠፍቶኝ ነው መርሳ መርሳ ምላችሁ ከመርሳ ገባ ብሎ ኔትወርክ ማይሰራባት ትንሽዬ ከተማ አለች መሰለኝ። ስሟን የጠፈኝ ስሟን እያዘኝ ብሎ ነው ይቅርታ አድርጉልኝ። የምታውቁ ሰዎች ታውቁታላችሁ። እዛ ነው። አሁን ላይ ሀገር በደንብ ሰላም አደለም። ወደዛም መሄድ አልችልም እኔ በዛ ላይ ስራም አለኝ እዛ ደግሞ ኔትወርኩ አሪፍ አደለም ምናምናም ነገር አለኝ እና ማግኘት አልቻልኩኝም ማለት ነው። ከዛ በስነስርዓት ስለተፈጠረበት ነገር ሳጣራ የቅርቡ ሰዎችንም ደውዬ ለማውራት ቻልኩኝ። አኗር የአኗርም ስልክ ሰርቶልኝ አንድ ቀን ለማውራት ቻልኩኝ እና አህመድ አብራርቶ ያልነገረኝን ነገር እሱም ለእኔ አስበው ነው፣ ትጨነቃለች ብሎ ነው። ግን አህመድ አብራርቶ ያልነገረኝን ነገር አኗር ነግሮኛል ማለት ነው። ምንድን ነው የሆነው? ሰርግ ነበረበት ልጅ ቶፊቅ፣ ሰርግ ነበረበት። ለሰርግ መኪና ተከራይተው ወደ የሀገሯ ስም አሁንም ጠፋኝ። ወደዛች ሀገር እየሄዱ እያለበት በነበረበት ሰአት የመኪናው ፍሬን ተበላሸ። ቶፊቅ ነበር መኪናውን ሲነዳ የነበረው ቶፊቅ ሲነዳ የነበረው መኪና ፍሬን ተበላሸና ለማቆም ተቸገረ ማለት ነው። መኪናው አልቆምለት አለ። ከዛ እንደምንም አድርጊ አዙሪ ያቆማለሁ ሲል ከዛፍ ጋር ተጋጨ። ከዛፍ ጋ በተጋጨበት ሰዓት፣ ከጀርባ የነበረው ሰውዬ ተጎድቷል። እንደዚህ እንትኑን መቶታል። ይሄ የመኪናው ብረት ጎኑን መቶት አናቱን መሰለኝ ተጎድቷል ሳይሆን ጭንቅላት ውስጥ ደንፈሶ የቶፊቅ በጣም የቅርቡ ሰው አርፏል ማለት ነው። እና ቶፊቅም አሁን ታስሯልም አልታሰረምም እያሉ ነው። ግን አብራርቼ ስነግራችሁ መኪናው መታው ጎኑን። እኔ ቃል አጠረኝ። እግዚአብሔር ለእናንተ እንደዚሁ የመናገር አልፈልግም። ግን ፍሬኑን ማቆም አልችል ሲል ቶፊቅ ከግንድ ጋር ተጋጨ። ከግንድ ጋር ሲጋጭ መኪናው ከጀርባ የነበረው የቶፊቅ በጣም የቅርቡ ሰው የቅርቡ ጓደኛው የቅርቡ ዘመዱ አደጋ ደረሰበትና ሕይወቱ አለፈ ማለት ነው። ሞተ። ከዛ ያው አሁን ላይ ያለውን የሀገሪቱን ሁኔታ ታቁታላችሁ። መቼም የትም ሀገር ይሁን ታቁታላችሁ፣ ሰላም አይደለም እና ከሱ ጋር የነበሩ ሌላ የቶፊቅ ሰዎች እንደ አጋጣሚ ከጀርባ መከላከያዎች ሚኒሻዎች እየመጡ ነበረ። መኪናው እንዲህ ጫካ ውስጥ ነው ዙሮ ገብቶ የተጋጨው ዛፍ ጋር ማለት ነው አልቆም ለ ሲል ለማቆም ለማቆም ነው እሱ ወደ ጫካ ያስገባው በሆኑ ነገር እንደዚህ ሲያስገባ ሲንሸራተት መሬቱን ይዞ ይቆምልኛል ብሎ ነበር እንደዛ ያስገባው። ከዛ ግን እንዲህ ሲንገጫገጭ የዛ ሰው ህይወት ማለፍ ችሏል። ከዛ ቶፊቅን እንዲያመልጥ ያደረጉት ሌሎች ሰዎች እዛ መኪና ውስጥ የነበሩ ሰዎች ሚኒሻዎች ሲመጡ፣ መከላከያዎች ሲመጡ፣ እኛ አናውቀውም ሹፌሩ እንላለን፣ እናንተ ግን ወጣ፣ አምልጥ፣ ወጣ፣ ጥፋ አሉት። እርግጠኛ አይደለሁም በዚህ መረጃ፣ ግን ከላይ ከላይ የተነገረኝን ነው የምነግራችሁ። እናንተ ማወቅ እናንተ ቢያንስ ጾማችሁ ነው አሁን በጸሎት ማገዝ ስላለባችሁ ነው ወንድማችን፣ ሁላችሁም እና ከዛም በኋላ ቶፊቅ ያለበት ሁኔታ አይታወቅም። ቶፊቄ ቲግባ አይታወቅም። ታስሯል እየተባለ ነው። በሽፍታዎች ተይዞ ታፍኗል እየተባለ ነው። ያ ጫካ ነው እና በቃ ሁሉም ነገር ውስብስብ ብሏል። እኔ ወንድም እግዚአብሔር ይጠብቅህ ባለህበት ሁሉ የትም ሁኔትም፣ እግዚአብሔር እሱ ይጠብቅህ። የዋህነትህን ጥሩ ሰውነትህን አይቶ ካለህበት ችግር እግዚአብሔር ያውጣህ። እኔ ወንድም ቶፊቅዬ ሁላችንም ናፍቀንሃል። ሁላችንም ብትመለስልን እንደነበርከው ከዚህ ሆነ እንደ ድሯችን እንደፈለግን እንትን ብንል ደስ ይለኛል። ጸሎቴ ነው። ሁላችሁም በቻላችሁ ጸሎት አድርጉ። እና ብቻ ከላይ ከላይም ቢሆን የደረሰኝ መረጃ ይሄ ነው ማለት ነው። አጣርቼ ለማሳወቅ እሞክራለሁ። ለእናንተም ግን ያለው ነገር ይሄ ነው። የቶፊቅ በጣም የቅርብ ጓደኛ መኪና አደጋ ደርሶበት ሙቷል። ቶፊቅ ታስሯል፣ በሽፍታዎች ታግቷል። አላቅም በቃ አላቅም። ማለት እኔ ራሱ ሳስበው ይጨንቀኛል። በጣም ውስብስብ ያለ ነገር ነው፣ እያዞረኝ ነው። መካሪ ጠፍቶ እንጂ እዘን ለይ ሰው ካልሆነ አንጀትና አስቸከነው አመልክ፣ ገመና ቤቴቢሸፍ ነው እናትሴ ጎዳኝ፣ አቶ ሀይ ዘዋሽባይሰው ይቅርታ አድርጉ። ሊመጣም እ አሁን ብርቱ ሁኜ ጠንክሬ እናንተን ማጠንከር ሲገባኝ እኔም ተልፈሰፈስኩኝና፣ በቃ ማለት የሆነው ሆኗል። አንዴ ላይመለስ ሁሉም ነገር ያው ሁላችን በተጻፈልን አይደለም የምንሄደው፣ ሁሉም ነገር የተጻፈልን ነው ህይወት በመራችን ነው የምንሄደውና ቶፊቅም ከዚህ ነገር እግዚአብሔር አወጦት ወደ ነበረበት ተመልሶ መጦ እዚህ እንደ ድሯችን ብን ደስ ይለኛል። እና ያው ሁሉም መሆን ስላለበት ነው የሚሆን የሆነው ነገር ሁሉ አንዴ ላይ መለሱናል። እስኪ ከላይ ከላይ የሰማሁትን ነው ልንገራችሁ ብዬ ማለት እኔ ጨነቀኝ በጣም ምን ማድረግ እንዳለብኝ ጨነቀኝ። ና እናንተም ስለተጨነቃችሁ ልጁ የደርሶ ነው ቶፊቄት ሂዶ ነው ብላችሁ እናንተም ጭንቀት ውስጥ፣ ሀሳብ ውስጥ ስለሆናችሁ ብዙ የደወላችሁልኝም ሰዎች ስላላችሁ ለሁላችሁንም አንዳንድ የልኩ መልስ መስጠት ስለማልችል ነው ይሄ ቪዲዮ። ለሁላችሁም ለሁሉም ሰዎች ቶፊቅን ለናፈቁት ቶፊቄት ሄደ ለሚሉ ሰዎች እንዲዳረስ አድርጉ ይህ ቪዲዮ። ያው ከላይ ከላይ የሰማሁትን አጋርቻችኋለሁኝ። እስኪ ቀጣይ ደግሞ መሄድ ከቻልኩኝም ካለበት ሀገር ከዛው ከሀገራቸው ሂጄ ከቻልኩኝ ነው ከቻልኩኝ ደግሞ ሂጄ ከሀገራቸው ያለውን ነገር አጣራለሁኝ። ያው ምችል አይመስለኝም፣ ግን የቻልኩትን ሁሉ አድርጋለሁኝ። ካልሆነም ደግሞ ለአኗር ደግሞ ወይ ደግሞ ለሌላ ለቅርቡ ሰው ደውዬ አሁን ላይ ያለበትን ሁኔታ አጣርቼ እነግራቸዋለሁ ማለት ነው። ያው በቃ እንደዚህ ነው ህይወት አንዳንዴ ሙሉ አትሆንም። ደስተኛ ሆነህ አትቀጥልም። ቀጥ ያለች ህይወት አይሆንም። ሁሉም አንዳንዴ ፈተና ይበዛበታል ህይወታችን ና ያንም ፈተና ደግሞ ተጋፍጠን እስከመጣብ ድረስ ተጋፍጠን ነው ማለፍ ያለብን። ቶፊቅዬ፣ የኔ ውድ ወንድም፣ የኔ ውድ ጓደኛ፣ ሁሌም ሁሌም ሁሌም ከጎንህ ነኝ። ይህም ቪዲዮ አልፎም ካየኸው የተባለውም ነገር ደግሞ ውሸትም ሆኖ ቪዲዮ ማየት የምትችል ከሆነ ሁሌም ከጎንህ ነኝ። ሁሌም አለው ተመልሰህ ወደ አዲስ አበባ መጣ በአካል ብንገናኝ ደስ ይለኛል። ይጠብቅህ ባለበት ሁሉ እግዚአብሔር ይጠብቅህ። ቀጣይ አጣርቼ ነግራችኋለሁ። በቃ ቻው።